ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ስድስት ከቁጥር አምስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰሙኑ ለጥቅምት በዛት ዕለት አእረፈ አብ ቅዱስ አባት ቴዎፍሎስ ሊቀ ጳጳሳት ዘሀገረ እስክንድርያ እምኍልቈ ለአበው ሊቃነ ጳጳሳት ዕስራ ወሰለስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ዐሥራ ስምንት በዚች ቀን ለአባቶች ሊቃነ ጳጳሳት ሃያ ሦስተኛ የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶስዮስ በነገሠ በስድስተኛው ዓመት ተሾመ በወንጌላዊው ማርቆስ ወንበርም ሃያ ስምንት ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእሳቸውም የወንጌላዊ ዮሐንስን ራእይና የሐዋርያው ጳውሎስን መልእክት የተረጎመው ዮሐንስ አፈ ወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋንዮስም ነበረ። በዘመኑም ሰባቱ ደቂቅ 372 ዓመት ካንቀላፉ በኋላ ተነሱ። ይህም አባት የሐዋርያው ሊቀ ጳጳሳት አባ አትናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንን መጻሕፍት ሥርዓቱን ሁሉ እየተማረ በእርሱም ዘንድ አደገ። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስ ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር ስለ ርኅራኄ ከንሰሐ በፊት ሥጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሣትና ለኃጥአን ስለ ተዘጋጀ ስለዘላለማዊ ሥቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሣጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእኅቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራብዮን ላከው። አባ ሰራብዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንዲህ ሆነ። በጎ ዘመን ባገኝ ይህን ኮረብታ ባስጠረግሁት ነበረ። ለከበሩ ለመጥምቁ ዮሐንስና ለነቢይ ኤልሳዕም ቤተክርስቲያን በሰራው ነበር ሲል ይህ አባት ቴዎፍሎስ አባ አትናቴዎስን ይሰማው ነበረ። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይ ሆነ። በዚያም ወራት ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሜ ሀገር መጣችና ሁለት ልጆቿን ከእርሷ ጋር አሉ ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝን አየችውና፣ ክቡር አባቴ ሆይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድኆች ይራባሉና አላት። እርሷም አንተ ስለ እኔ ጸልይ፣ እኔም አስጠርገዋለሁ አለችው። ይህንንም ብላ ያን ኮረብታ አስጠረገችው። በውስጡም በደንጊያ ሠሌዳ እያንዳንዱ የተከደኑ ሦስት ሳጥኖች ተገለጡ። በላያቸው ቴዳ ቴዳ ቴዳ የሚል ተጽፎባቸዋል አባ ቴዎፍሎስን ባየው ጊዜ በመንፈስ ቅዱስ ምሥጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። ሁለተኛም ቴዳ የንጉሥ ቴዎዶሲዮስ ነው፣ ሦስተኛው ደግሞ ቴዳ ቴዎፍሎስ ማለት ነው። የእኔ ገንዘብ ስለሆነ በዚህ አብያተ ክርስቲያናትን አሰራለሁ አለ። እኒህም ሳጥኖች በመቄዶንያዊው ፊልጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ እርሱም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 እርሷም የታወቀች ናት። ዴማስ በሚባል ቦታ ሁለተኛው በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። ከዚያም በኋላ በሊቀ መላእክት ቅዱስ ሩፋኤል ስም በደሴት ውስጥ ሰራ። ሌሎችን ብዙዎችን አብያተ ክርስቲያናትን አሳነጸ። ንጉሡ አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ ሀገር ያሉትን የጣዖታት ቤቶች ሁሉ ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትን፣ የእንግዶች ቤቶችን ሁሉ ሰራ። ሁለተኛ ምድራቸውን ሁሉ ሰጠው። ይህ አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበረ። ይህ አባት ቴዎፍሎስና ንጉሥ ቴዎዶስዮስም ልጆች በሆኑት ጊዜ ሁሉም በአንዲት ሌሊት አንዲት የሆነች ራእይን እነሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን፣ ሁለተኛው ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎማት። እንዲሁም ሆነ። ይህ አባት ቴዎፍሎስ ሊቀ ጵጵስና በተሾመባት በመጀመሪያዊቱ ዓመት ንጉሥ ቴዎዶስዮስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚያ በኋላ ንጉሡና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሰዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለት ገለጠላቸው። በዚያን ጊዜ የመናፍቃን መጽሐፍትን እንዲያቃጥሏቸው እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሱ አዘዘ። ዮሐንስ አፈወርቅም መጽሐፍትን ማንበብና መመርበር ያበዛ ነበረ። ስለዚህም የአውጋሪዎስን መጽሐፍት አወገዘ። ያወግዙ ዘንድም ወደ እስክንድርያ ሊቀ ጳጳሳት ወደዚህ አባት ወደ ቴዎፍሎስ ወደ ቆጵሮስ ወደ ቆጵሮስ ኤጲስቆጶስም ወደ ኤጲፋንዮስ ወደ ኤጲስቆጶሳት ሁሉ በየሃገሩ ላከ። ከዚያ በኋላ መልካም ጉዞውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ክርስቲያኖችን ባሳደደ ጊዜ በመኮንን አስቅልጵሪያኖስ ዘመን የከበረ መነኮስ ሮማኖስ በሰማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖችን መኮንኑ እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር የክርስቲያን ወገኖችን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትም መክሮ አጸናቸው። አስቅልጵያኖስም ይህን ሰምቶ እንዲያመጡት አዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኖስ አንተ ነህን? አለው። ቅዱስም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁት ዘንድ አዘዘ። ጉንጮቹንም ሲሰነጣጥቁት ምንም አልተናገረም እና መኮንኑም ትዕግስቱን አደነቀ። በዚያን ጊዜ ሮማኖስ መኮንኑን እንዲህ አለው፣ እነሆ ስንፍናህን ዘልፍ ዘንድ ፈጣሬ አፌን ከፈተ። እውነት ነገርን ብታውቅ ለእግዚአብሔር እንሰግድ ዘንድ ይገባ እንደሆነ ወይም ለአማልክት እንዲነግረን ህፃን ልጅ እንዲያመጡ እዘዝ። መኮንኑም ታናሽ ሕፃንን እንዲያመጡ አዘዘ። መኮንኑም ሕፃኑን ስግደት ለማን እንዲገባ እውነቱን ንገረን አለው። ሕፃኑም ልብ የሌለ ደንቆሮ መኮንን በአንዲት ቃል ዓለሙን ሁሉ ለፈጠረ ለሕያው እግዚአብሔር ስግደትና አምልኮ እንዲገባ አታውቅምን አለው። መኮንኑም ሕፃኑን ይሰቅሉት ዘንድ አዘዘ። የሕፃኑም እናት ልታየው መጣች። ሕፃኑም እናቱን ተጠምቻለሁና ውሃ ጠጭኝ አላት። እናቱም ልጄ ሆይ ከዚህ ውሃ የለም፣ ነገር ግን ወደ ሕይወት ውሃ ሂድ አለችው። በዚያን ጊዜ የሕፃኑ ራስ በሰይፍ እንዲቆርጡት የቅዱስ ሮማኖስና ምላሱን ከግንዱ እንዲቆርጡ መኮንኑ አዘዘ። ያን ጊዜ መኮንኑን ይዘልፍ ዘንድ ለአባ ሮማኖስ ረቂቅ አንደበት ተሰጠው። ሲዘልፈውም መኮንኑ ሰምቶ ምላሱን እንዳልተቆረጠ ተጠራጠረ። ወታደሩንም ጠርቶ ምላሱን ያልቆረጥክ ለምንድን ነው አለ። ወታደሩም የምላሱን ቁራጭ ያመጡ ዘንድ እዘዝ አለው። አምጥተውለትም አይቶ መኮንኑ ወደ ወህኒ ቤት አስገብተው በዚያ አንቀው እንዲገድሉት አዘዘ። እንዲህም ምስክርነቱ ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛን በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሰማዕት ዮሐንስ፣ የአድራኒ፣ የአርቴማዎስ፣ የአርስጦስ፣ የሉዲኖስ፣ የአስማኒትና የሰባቱ ልጆቿ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ ለመንፈስ ቅዱስ ስም ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቶሎሚዎስና ሚስቱ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ፣ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቴዎፍሎስ ሊቅ፣ ቅዱስ ሮማኖስ ሰማዕት፣ ቅዱስ ዮሐንስ ሰማዕት፣ ቅድስት አስማኒትና ሰባቱ ልጆቿ ወርሃዊ በዓላት፦ አቡነ ኤዎስጣቴዎስ ረባን፣ አቡነ አኖሬዎስ አቢይ፣ ማር ያዕቆብ ግብፃዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ያዕቆብ ሐዋርያ ከሰባ ሁለቱ አርድት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለን እናውቃለን። ሮሜ ስድስት አምስት የሰማነውን በልቦናችን ያሳድርብን፣ ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን እንበል። አቡነ ዘበ ሰማያት ይትቀደስ ስምከ ትምጻ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመስራኤልን ሀጣው ነተ ማህፀን ነብኪሄል እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራ ሀጢያት ሀጢያት እግዚአብሔር ይፍታ።